ጋሻልእንሄድፎ አድርገሻል። አላረኩም አ አላረኩም አላረኩም። እሺ በቃ እሺ አላረኩም። እሺ ይከብዳል ይሰማሻል ይሰማል እያሉ ነው። እንደዛ ነው የመጣልኝ። እሺ ንጹህ ነው በቃ ምንም ነገር በቃ ምንም፣ ከአራተኛ ፎቅ የወደቀች አትመስልም። ንጹህ ነው የመጣልኝ ሬሳ ማለት ነው። ጥርጣሬ ያሳደረብኝ እንዴት ከአራተኛ ፎቅ የወደቀ ሬሳ ትብርብር ብሎ የሆነ ነገር ሆኖ ይመጣል እንጂ እንደዛ ሙሉ ንጹህ ሆኖ አይመጣም፣ ስናጥባት ስንገንዛት ማለት ነው። ምንም ነገር ንጹህ ናት፣ በቃ ምን ብዬ ልንገርሽ። እንደገና ደግሞ በቀደም ስልኩን ላከልኝ ሰውየው ለሆኑ ሴቶች፣ እናንተ ጋር የመጡ ሁለት ሴቶች፣ አሁን ለእነሱ ላከልኝና ማለት ነው። ስልክ ቤት አስከፍቺው ምናምና ብላችን ሲሄድ ስልክ ቤት አይከፈትም፣ ይሄ ዝም ብሎ ተከፍቶ ያስቀመጠችውን በዋሳብም ሆነ በምንም ሆነ መታየት ነው እንጂ ያለበት እንደዚህ እንደዚህ አይሆንም ሲሉኝ አስከፈትኩና ስናየው ማለት ነው እንዳለ ፎርማት አድርገውታል። ምክንያቱም ያወራችውን ምንም ያለችው ነገር ይኑር ምንም ያለችውን ነገር በቃ አላስቀምጡልኝም ጠፍቷል። በቃ እንዳለ ቴሌግራማ ያለሽ ሁሉ ነገር በቃ ምንም ነገር የለም። አሁን ይቺ ልጅ ማለት ነው በምን ምክንያት እንደሞትሽ የባሰ ህመም ሆነኝ ብታይ ካየዋት በኋላ ማለት ነው ምክንያቱም እንደሰደድኳት በቃ ንጹ ገላዋን ሳገኝ እና ደግሞ እዚህ ጋር ስልኩ ተላከልኝ ተልኮልኝ ስናየው ያወራችኝ ራሱ ድምፅ የለ፣ ምን የለ፣ ምን የለ በቃ ሙሉ ፈርማት ሆኗል። እንደገና ደግሞ የመጣልን ወረቀቱ ታሽጎ በቦስጣ ምናምን አደለ ከሬሰው ጋር ይመጣል የተባለ ያ ግን ዝም ብለው ማለት ነው ዝም ብለው እንደ ተራ ነገር ከፓስፖርቱ ጋር ዝም ብሎ አሁን ተራ ነገር የሚሰጥ ወረቀት የለ ልክ እንደዛ ነው የላኩልኝ። በጣም የሚያሳዝን ነው አቢባ በጣም ማለት ነው ከሚገባው በላይ ልክ የሆነ አለ አይደለ እኔ እንጃ ምን ብዬ ልንገርሽ እንደዛ ነው የላኩልኝ በቃ እንደተራ ነገር ዝም ብሎ ሳይታሸብ ምንም ሳይል ምን ታመጣለች በቃ የሆነው ነገር ብለው ይሆን አላውቅም እሺ አስክሬኑን አስመረመረሻል የቃል እናት አስክሬኑን አስመረመርሻ አንቺ ኢትዮጵያ አላስመረመርኩም ለምን ምክንያቱም ብዙ ሰው እየጠበቀ ብዙ ሰው እየተጉላላ ስለነበረ እሱ፣ እኔም ለራሴ ነፍሴን አላውቅም ነበር። ሰሞኑን ነው ብታይ ነፍሴ ዘራብኝ ራሱ ማለት ነው። ከዛ የአስክሬኑ ምርመራ ደግሞ የሚለው ከጭንቅላቷ ትንሽ ደም ፈሷል ነው የሚለው። ከዛ የተላከብ ወረቀት ማለት ነው። ጸጉሯ ደግሞ ተላጭቷል። አቢባዬ ጸጉሌላካችሁልኝ ላይ ከጭንቅላቷ ደም ፈሷል ብናምን የሚል ማን የተረጎመላችሁ እንደዛ የሚላለው አለው። ወረቀቱ፣ ወረቀቱ ላይ አለው ላይ ግን እንደዛ ሚል አላለበኩም። እኔ እዚህ እንግዲህ የተረጎሙልና ነው እሱ ነው። አሁን ግን እንደ እናት ለምን አላስመረመርሽ? አስክሬን እንዴት ሳታስመረምሪ ዝም ብለሽ ትቀብሪያለሽ ነበር? ግን በወቅቱ ማለት ነው ሁሉ ነገር በቃ ተደበል አልቆብኛል። በተለይ ሰማይ ምድሩ ስለተደባለቀብኝ ወር ሙሉ እያለቀስኩ ህዝቡ እየተጉላላ አብሮኝ ስለነበር እሱ አልዞረ። የጉላላ ማንም ይጉላላ። ቃልዬ እኮ ቀርታለች፣ ህዝብ ይጉላላ። ምን ችግር አለው? የጉላላ ህዝብ ይህን ለሰው መጉላላት አሰብሽ? እንዴት አስክሬኑ ውድሽ ገብቶ እንዴት ሳታስመረምር ትቀብሪያታለሽ? አሁን ከተቀበረ ቦታ ይደረጋል ብታይ ራሴ በቃ እንዴት አርጌ ማለት እንዴት ብዬ ብታይ እዛም ተንገላታ መታዚ የሚለውን ማለት ምንም ትዝ ላለኝም ብታይ አሁን ነው በቃ ይመጣልኝ ማለት ነው ወደ ራሴ ወደ ራሴም ተመለስኩ አይባልም። አሁንም ሆድ ሆድን እየበላኝ ነው። አሁንም እኮ አልረፈደም። አሁንም ተቆፍሮ እኮ መቃብር አስክሬን መመርመር ይቻላል፣ ለፖሊስ ተጠቁሞ። አዎ ግን በቃ እንጃ። ብቻ እንዴት ብዬ ልንገርሽ እና ብቻ አይ፣ አስክሬኑን አንቺ የምትጠራጠሪው ነገር ካለ አስክሬኑን አስወጥተሽ ማስመርመር ትቻለሽ። እየተደረገም ነው እኮ ይደረጋልም። እሱ ልክ ነው። ግን ምን አለ መሰለሽ ግን ማለት ነው ከአራተኛ ፎቅ አልወደቀችም። እነዛ ደግሞ በቀደም ስልኩን ያመጡልኝ ማለት ነው። እሱ እንዳለ ሆኖ ከአራተኛ ፎቅ አልወደቀች። ቃልዬ ራሷን ነው ያጠፋች እንጂ ከአራተኛ ፎቅ አልወደቀች። ያለችበት ቤት ራሱ ምድር ቤት ነው፣ አራተኛ ፎቅ አደለም። ማን ነው ይሄንን ያለው? ማን ነው ይሄንን ያለው? ራሳሽ ጌ ማን ነው ይሄንን ያለው? ቃልዬ ራሷን ራሷን አጥፍታ ነው እንጂ ከፎቅ ላይ አልወደቀችም። የምትኖረው ምድር ነው ያለው። ማን ነው ስልኩን ያመጡልኝ ሰዎች እኮ ጥሪያቸው፣ ይምጡ ይንገሩን ለእኛም። እንዴ ዝም የሚባል ነገር እኮ አደለም ይሄ ሽኮ። እንደዛ አሉኝ እንግዲህ። ግን ቃል ኪዳን ራሷን ነው ያጠፋች እንጂ እንደዚህ አይነት ነገር አደለም አሉኝ። ብቻ የተወሳሰበ ነገር ነው ግን፣ ምን ማድረግ እንዳለብኝ ብቻ ራሳሽ ዬ ጥሪያቸው፣ ለእኛ የሚንገሩን መስማት እንፈልጋለን። እውነቱ ማወቅ እንፈልጋለን። ናቸው ገሩት ናቸው ከዚህ እቃ ነው የሚያመላልሱት እኮ ስልኩን ዘውልኝ። ሼር አርጊላቸውና በዋትሳፕ ንዋንዴ ንገሯቸው በያቸው እነሱ መስማት እንፈልጋለን። ጥያቄዎች አሉ ግን እና በቃ ምን ማድረግ እንዳለብኝ ብታይ ግራ ገብቶኛል። እኔ እንጃ ብቻ ግን እኔ እንዴት ሆኖም እንደሚጠራልኝ አላውቅም። አንዴ ይምጡና፣ እንቀጥላለን። ጥሪያቸው እንትን ያሉትን ስልኩን ያመጡልሽ ሰዎች ቃልዬ ከፎቅ ላይ ወድቃ አይደለም፣ ምድር ቤት ነው የምትኖረው። እራሷን አጥፍታ ነው እንጂ ወድቃ አይደለም ያሉት። ወድቃን ቢሆን እራሷን ማጥፋት ነው። እራሷን ያጠፋችሁ በምንድን ነው ማወቅ እንፈልጋለን። አይ ምክንያቱን ሳይሆን፣ በምን በመርዝ በምን እራሷን አጠፋች ካሉ፣ በምን አጠፋች? አዎ። ስለዚህ እነሱን ጥሪያቸው አንዴ ዋትሳፕ ቮይስ አድርጊላቸው ሚዩት አድርጊና፣ ዋትሳፕ ላይ ንዋንዴ ቲክቶክ ላይቭ ላይ እንድትነግሩልኝ እፈልጋለሁ። ለእኔ የነገራችሁ ስልኩን ለምን ፎርማት ካደረጉ፣ እኮ እሱም ጥያቄ ያስጠይቃል። ከማን ጋር ምን እንዳወራች ማወቅ አለብን ነበረች እኔ እንጃ፣ አካባቢውን አላውቅም። ሱሱዬ ቤይሩት ስለሆንሽ ሰፈሩን ታውቂያለሽ። የት ነበረች ቃልዬ ነፍሷን ይማረው። በቀደም ሲናገሩ ነበር አሰፈሩን። አዎ ኮንትራት ሆኖ እንትን ያለችው ሰፈሯማ አናውቀውም። ሰፈሩን አይሰማህም እኮ አሁን ሐቢባ እያለች ያለችው እነሱ በቀደም ሲያወሩ አዎ በቀደም እንትን ስነት ስናወራ ከአራተኛ፣ አሁን እናንተ የመጣችው ሰዓት የነገረን ደግሞ ቃልዬ፣ አይሰማም ድምጽ፣ ወንድሜ እኛ ነሽ ወይ ስላት አዎ አለችኝ። ልቀይርሽ ወይ ብላት ስላት አዎ፣ አይ እዚህ ሆናለሁ አለችኝ። በነ ነጋታው ተደውሎ ከላሳን ጥራልሽ ተባልኩኝ አለ እና ራሷን እንዳጠፏቸው አራተኛ ፎቅ ላይም ደግሞ አይደለም ራሷን ወደ እንትን እንደጣለች። እኛ እኮ እንትን አለ እሱ እያናገራቸው ቪዲዮ ኮል ነገር አለ መሰለኝ እኔ እንጃ፣ እያወሩ አይደል እንዴት እንደሆነ አዎ ስልሽ፣ አሁን ለእኛ የተነገረን ነገር ቃልዬ ከአራተኛ ፎቅ ወድቃ እንደሞተች ነው ግን እኛ ጋር መጥቶ ሬሳውን ስንመለከት ምንም ከአራተኛ ፎቅ እንዳልወደቀች ሰውነቷ ንጹህ እንደሆነ፣ ያንን ነገር ደግሞ እናንተ ደውላችሁ ስታወሩት ቃልዬ ደስተኛ እንደነበረች ነግረዋለች። ከዛ ደግሞ ሲጠይቃት ልቀይርልሽ ቤት ስላት አይ አለችኝ። ምን ችግር አለች ቅሬታ እንዳላት ሲጠይቃት ደስተኛ እንደሆነች አራተኛ ፎቅ ላይ አይደለም የምትሰራውም አራተኛ ነው። ይጠይቀኛል የተባለው ረሳዎች ወድቃ እኮ ነው እኮ። የት ነው አሁን? ለምሳሌ ከኛ ጋር ሲያወሩ መጀመሪያ ላይ ሬሷንም ፖሊስ እንዳነሳን የተነገረ ሀገር ፖሊስ ነው የሚያነሳው። ትክክል፣ ፖሊስ እኮ ማንም እኮ አይነገርም እኮ። ቃልዬ ወድቃ ጭንቅላት ወስደን ፈሰሰ ይሁን፣ የዛ መንስኤ ምንድን ነው? ለእኛ ምንም የደረሰ ነገር የለም። እኔ ከፈለጋችሁ ሰውዬውን እንዳነጋግራችሁ አድርጋለሁ። እኔ በሰዓቱ የለውም፣ እዚህ አዲስ አበባ ነበርኩኝ። እኔ ዛን ሰዓት እንደዚህ ነገር ተከሰተ ተባለ። በቃ ይሄንን ነው ማውቀው። እሱ እንዳለው የዘለታ ደርሰሽ አዋሪኛ ለሴት እየሆን እናት እየሆን ማለት ነው ዳሳሽን አዋሪኛ ለን እሺ አልኩኝ። እኔ እንዳልከውም እያስተረጎምንለት እኛ ባረብኛ ማንም አያገባውም። ራሷ እነጫለችው ከብዬ ይሄ ሁሉ ከፍዬ እኔ ላኩኝ አለ። ኦኬ እኮ ቤት ውስጥ ነው የወደቀችው። ከዛ እሱ ብዙ ነገር እንዳረገ ማለት ነው። ራሷን አጥፍታ ራሷን አጥፍታ፣ ሰውዬው ሬሳ እንደላከው የፍሪጅ እንደከፈለ ሁሉን ነገር የተናገረው አራት መቶ ብር ልልክ ስለ አምስት አርክላ ሳሉ ለእናትየው አምስት አምስት መቶ ብር ላኩኝ የላኩበት ደረሰኝ ምናምን ያለ አለ። ያ እርግጥ ነው። ግን አሁን ለእኛ የተነገረን ነገር እንደ ተረት ተረት ነው። ምንም የሆነ አይተሽ የምትረጀው ነገር አይደለም። ቃልዬ ራሷን ከእንትን ላይ ኮማ ውስጥም ገብታ እንደነበር ምናምን የተነገረን ግን እዚህ ጋር ሲመጣ ቃልዬ ንጹ ነች። ጸጉሯ ተቆርጧል፣ ላጭተዋታል ጸጉሯንም ማይላጫት ለእንትኑ መሰለኝ ለስፌቱ ለምናምኑ መሰለኝ እሱ ራሱ የዛን ሰዓት ሲሄድ እንደዚህ ነው ያለኝ። እኔ የበለጠን እንጂ አረሳው ብቻ ምናለፋ የእሳቸውም እንትን ማለት ንግግር የኛም እንትን ማለት ተልእኮ ስለሆነ እኔ እንዲህ እንደተዘጋ ስልኩን አድርሽልኝ ሲልኝ፣ ችግር የለም አልኩት። ከዛ በኋላ ስንት የሚከፈለው ሲልኝ፣ እኔ የሞተ ገንዘብ አልቀበልም አልኩት። እሱም እቃም አላት ትንሽ ይዤ እቃ አላት እንደውም እናትየውም ጠይቃለች። የዛን ዕለት ቱታ ምናምን አላ ስትል ደወልኩኝና እሱ ጠይቀው አለ አለኝ። በሚቀጥለው ንላ ትመጣለው አልኩኝ። እሺ፣ አዎ። ስለዚህ ለአንቺ የተነገረች ቃልዬ ራሷን እንዳጠፋች እንጂ ከአራተኛ ፎቅ እንዳልወደቀች። ራሷን አጠፋች፣ ከፎቅ ነው እንጂ የተባለው ራሷን ጥላ። እኔ የበለጠ ደውዬ ልጠይቅና ላጠራል ከሰውዬው። እሺ፣ እሺ። አሁን ሰዓት አልፏል። ነገ ደውዬ አጣርቼ እነግርሃለሁ። እኔ እንደውም ችግር አለች ይሄንን የማደርገው እኔ ስጠይቃት ደስተኝ ለነበረች ቤት ልቀየርሾ ችግር አለ ስላት ምንም ስላላለች ስልኳን አሽጌ ቁጭ አድርጌ ይኸው፣ እኔ ስልኳን አስመርምራ እንደፈለገት አርገ ብዬ ነው። አይ ያ ነገር እንኳን እንትን ነው፣ ልጅቷ ከሞተች በኋላ ከተነገረን በኋላ ራሱ እንትን ነው ኦንላይን ላይ ምልክት ያሳየናል፣ ላስት ሲን ብሎ ገብታ የወጣችበትን ማለት ነው። ሁላ ኢሞ ላይ ቪዲዮ ኮል ተደውሎላት ሌላ ሴት አንስታለች። ብዙ ነገሮች አሉ። አሁንም ስልኳ መጥቶ ሄደን ነበር። ቴሌም ቴሌ ሀገር ውስጥ ኮል ብቻ ነው ልናወጣላችሁ፣ ምንችለው። ከዛ ውጭ ምንም ልናደርግላችሁ አንችሉም አሉን። እና ሌላ ኢንሳ የሚባል የመረጃ ደህንነት እዛ ሄደን ነገሩ ከፋ ያለ ነው ስለሽ ከፍርድ ቤት አጽፈን መምጣት እንዳለብን እ የተነገረን እና ወይም በራሳችሁ ከፍታችሁ እዩት ዋትሳፑን ከፍተን ስናየው ምንም ነገር የለ። ዋትሳፕን ከፍታት ስታዩት ምንም ነገር የለም። ያለው ነገር አዎ፣ ስልሽ እኮ ሰውዬው በጣም አስጠንቅቆ ነው የሰጠኝ። ለምን አትለኝም? አንደኛ ነገር ፕሊስ ለእንትን ለምትዩ ሰው አለኝ ለእናትዬው፣ ነው እንደዚህ እንደታሸገ ምትሰጪው ለእራሷ እንድትሰጪ። እኔ የዛን ዕለት አንተ ነው ምናምን ደውላልኝ ነበር አይደል? መጥቼ ነበር ቤት አስቱ፣ መጥቼ እኔ ጋ እንዳትሰጪ ሰውዬውን ደውሎ አንድ ሰጠው ነው ስለው፣ እንዳትሰጪ ለእናቷ እንዲህ እንደታሸገ አድርሻለች። ሰውዬው እ ሲለኝ ኦኬ እንደዚህ አደራደራ እኔም ወንድሟ ነኝ። በዚህ ጥሩ ነው ይሁን፣ ግን ያለው ነገር አሁን እንዳልኩሽ ነው። ብዙ ነገር አርገውብናል ስልሽ በእርግጠኝነት እሷ ከሞተች ከተነገረን በኋላ ኦንላይን መግባት። አንቺ በምን አንግል ነው የምትረጁው? እኔ እኔ እንጃ ብቻ እኔ የፈለገ ደግሞ ነገ አጣርቼ እነግርካለሁ። እሺ፣ ምን እንዳለ። እሺ፣ ያለውን ነገር ጠይቄ ጠይቄው እንደውም እልክልካለሁ። እሺ፣ ሪከርድ አድርጊልኝና። እሺ፣ እሺ፣ እኔ ጊዜ ይቅርታ። እሺ፣ ችግር የለም። በጣም ይቅርታ። ሀቢባዬ እንደሰማሽው ነው። አሁን ደውዬ አውርቻት ነበር፣ እና ያለውበት ቦታ ኦንላይን ለመግባት አይመቸኝም፣ ሰዓትም ሄዷል አለች። ሚስተር ፖል ጋር ደውዬ እንዳላገናኛችሁ ሰዓት ሄዷል። እኔ ጋም ስልኬ ላይ ኔትወርክ የለኝም፣ እና ነገ የምትፈልግ ከሆነ ያለውን ነገር ጠይቄው ሪከርድ አድርጌ ከፈለግ እልክልሃለሁ። ቴሌ ጭምር ሄደን ነበር እኛ ያለውን ነገር ለማወቅ ልጅቷ ምንም ስልሽ የላትም። ከፍርድ ቤት ወረቀት ይዛችሁ መምጣት አለባችሁ ብለውን ቃልዬ የሄደችበትን መንገድ የሚያስጠላ መንገድ ስለሆነ ስልሽ በህገወጥ መንገድ ነው የሄደችው። ሁለት በረራ አርጋ እና ያንን ነገር ምንም የተመዘገበ ነገር የላትም። ምንም ኮምፒተር ላይ የሆነን ኮንቨርሴሽን ማውጣት ይችላል እንደ ሌ አይችልም ቴሌ ጠቁሙ ነበር ጠቁሞን ነበር ኢንሳ የሚባል ድርጅት ጠቁሞን ነበር ሀገር ውጭ ያለን ኮንቨርሴሽን የሚያወጣ እንዳለ ዋትሳፕ ላይም ያለውን ነገር ሙሉ እንትን ሊያወጣልን የሚችል ማርታ ማናት ማርታ ኢዝ ሂር ሁ ኮወርከር ሀቡ ሀር ኮወርከር ኦኬ የስራ ባልደረቧ ማርታ መታለች ሶፊያ ያስገቢያት ማርታ ማለት የእሷ የቃልዬ ይ ነፍሷን ይማረው የስራ ባልደረባ። ኦኬ፣ ሶፊዬ፣ ክብሪትዬ ካላችሁ አንዳችሁ አስገቧት ፕሊስ። አብራ ሰራችሁ እኮ። ሀቡዬ በዚሁ አጋጣሚ ስለደረሰኝ አው ላከችልኝ፣ አይመንም ይባል። ለምን ጉዳይ እንደገባ አይታወቅም። ደረሰኝ ያደላለ ራሱ ይሁን አይሆን አይታወቅም። መልኩን ያየ የለም። በምን መረጋገጥ ይቻላል? በምን እስኪ ንገረኝ። እኮ ስልሽ ማረሆነን ሰው የሆነን ሰው የዛሬ ይሄን ጊዜ ለሌላ ጉዳይ የላክልህትን አምሳ ሺ ብር አምጥተ ለዚህ ጉዳይ ነው ብለህ መስጠት አትችልም እኮ። የላከችበትን ምክንያት ምክንያቱን እሱ በል የተባለውን ይላል። አብረው የሚሰሩ ከሆነ እሱ ደላላ ከሆነ በተለያየ ጊዜ ሰው የሚያመጣላት ከሆነ በል የተባለውን አይልም። ይላለች። ማርግ ሲምፕል ኩን ስትጽፍ ነበር። የታለች? በጣም ሀኩ መውጣት የሚችለው አስክሬኑን ሳትቀብሩ ብታስመረምሩ ነበረ። ሀቢባ፣ ወረቀቱ ላይ የምርመራ ውጤት አለ። የጭንቅላት ውስጥ ደም መፍሰስና የጭንቅላት መሰንጠቅ እና የዛ መንስኤው? ቃልዬ በምን ምክንያት ነው እንደዚህ አይነት ችግር የተፈጠረባት? የፖሊስ ምርመራ ወረቀት እኔ እልክልሻለሁ ዋትሳፕ ላይ። ስልኩ ሲመጣ ታሽጎ ነው የመጣው። ቀላል ስልሽ የሰው ነፍስ አይደለም ስልክ፣ ትንሽ ተራ ነገር ነው። ግን እንዴት ወረቀትን የሚያክል ነገር ፓስፖርት መሀል ተከቶ ተልኮ፣ እንዴት ስልክን ስልክ ታሽጉ ፓክድ ተደርጎ የተላከ ስልክ እንዴት ይሄን የሚያክል ወረቀት እንዴት እንደቀላል ነገር ታይቶ የፖሊስ ማስረጃም ይኖረዋል ተብለን ነበር። ምንም ነገር የለም። ፖሊስ ያደረገውን ምርመራ ምንም ያሉን ነገር የለም። አቢባኛ እውነታውን ነው እንወቀው። እውነታውን ማለት ያው አብራት የምትሰራ ልጅ ማርታ መግባት እየፈለገች ነው። ማርታ አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና፣ ማርታዬ፣ ፕራይቬሲ ሚለውን ነቅተሽ ፕራይቬት ሚለውን አጥፊው። ሶፊዬ፣ አስረጃት ፕሊዝ። ፕራይቬት ሚለውን ማጥፋት አለብሽ እንድናስገባሽ። ውዴ፣ ኢንቫይት ልናደርግሽ። ሞዴሬተሮች አንቺን ኢንቫይት ለማድረግ እየሞከሩ እየሰራላቸው አይደለም። ማርታ ገብቶሻል። ማን ሞቶ ነው ቃልዬ የረሳችሁት እንዴ? እንዴት ትግባ ማርታ ሰርቻለች አስክሬን፣ አሁን ገብቶ ቆይ፣ ሶፊ ትግባና አቡዬ፣ እንዴት እንደሚደረግ አላቅም አለች። ስለዚህ ፕሮፋይሏ የምታውቂው ከሆነ አሁን ገስቱን ብከፍትላ ታውቂያታለሽ፣ ልታስገቢያት አለው። እሺ ልክፈተዋ፣ ከዛ ቶሎ እንዘጋዋለን። ገስቱን በጣም ታውቂያለሽ። እዚህ ቤት ሁሉ ሚልክና ይጨናነቃል። ይኸው ላኪ። መላክስ ታውቂያለሽ፣ ሪኩዌስት መላክ። ገስቱን ከፍችልሻለው፣ ሪኩዌስት ላኪ። ሌሎች ሞዲሌተሮች ፕሊስ፣ ሌሎቹ የሚልኩትም ዲክላይን ዲክላይን አርጓቸው። ጌስት ተከፍቶልሻል። ሪኩዌስት ጠይቂ ታቂበታለሽ ጌስት